ሲዋ ሂሩት ሸቴነች፣ ትዕግስት ተከስተ ጌታሁንና እማዋይሽ ዘውዱ ተውነውበታል። በቀጥታ ወደ ድራማውን ለፍ። የማለዳው ፀሐይ ብቅ ብላ ጨረሯን በለገሰችኝ ቁጥር አይኖቼ አንቺን ለማየት ዘውተር ይናፍቃሉ። ምን ነው አስከፎሽ? ነው ትጨነቅ ያለሽ ልበል? በፍጹም አንተ እንደምትገምተው አይደለም። ወይም ድብቅ ነሽ? አዎ፣ ምናልባት ብዙ አታውቀኝም ይሆናል። ምን ነው ፊቴ ላይ ምን አነበብክ? የተጻፈውን በሙሉ፣ ጭንቀት፣ ፍራጃ፣ ሐዘን፣ ተስፋ መቁረጥ። በቃ በቃ፣ ስራት። ለምንድን ነው ግን ስለ ራሴ ስጠይቅሽ ፊትሽ የሚጠቁሩ? ደስ የሚል ታሪክ ስላለኝ ይሆናለ። ስራት፣ ስለ እኔ የምታውቀውን ያህል ካውክ ይበቃሃል። ከዚህ በላይ የምትመጣብኝ ከሆነ ግን ለመሻሽ እገደዳለሁ። ይኸው ኢየሩስ፣ አንድ ነገር ግልጽ ሊሆንልሽ ይገባል። እኔ እኮ ልክ እንደሚሰበር ዕቃ ነው ምሳሳልሽ። በህይወቴ ሙሉ ሳልመው የኖርኩትን እውነት እኮ ነው አንቺ ጋር ያገኘሁት። ምን አልክ? እንደሚሰበር ዕቃ ነው የምሳሳልሽ ብስራት? ከዚያ ይልቅ የተሰበረ ዕቃ ነው የምጠግን ያህል ይሰማኛ ብትል። ለምን ይህን ታስቢያለሽ? ሁለት እግሮችሽ በፈለገው መንገድ እንዳይሄዱ ቢያግድሽ ህልውናሽ ሊያስከብር የሚችለው ጭንቅላትሽ እኮ አብሮ አልተሰበረም። ሊገባሽ የሚገባው ነገር ከማንም የማታንሽ ብቃት ያለሽ ልጅ መሆንሽ ነው። ባክህ ባክህ ብስራት፣ ትሆኝ ህይወትን ለእኔ መስዋዕት እንድታደርግ አልፈልግም። እንዴ በዚህ ሰፊ ዓለም ውስጥ አንተ ለእኔ እኮ መመደብ የለብህም ብስራት። አንተ እኮ ጥሩ ሰው ነህ እና የተሻለ ማግኘት ይኖርብሃል። መስዋዕት አልሽው? እንዴት አድርጌ ብነግርሽ ነው የውስጥ የሚገባሽ ሳይገባኝ ቀርቶ እኮ አይደለም ብስራት፣ ግን መቀበል ይከብደኛል። ኢየሩስ ስሜት ሺ እያነሰብኝ ነው እንደ ከእንደኔ አይነቱ ተስፋ ቢስ ትልቅነት እንደምታገኝ ገምተህ እኮ ነው የተሳሳትከው በምርጫ በፊትም አልተሳሳትኩም ወደፊትም አልተሳሳትም። እርግጠኛ ነህ? አዎ ኢየሩስ እርግጠኛ ነኝ ብስራት። በቃ ቶ ምን ላድርግልሽ? ይህ መፌት ምን ላድርግልሽ? እስቲ ዝም ብለህ እንዳሁኑ ይኝ ልቤን ፍርሃት እያንጠረጠረው ነው ስራት የሩዝ በየትኛው አጋጣሚ ከጉንሽ እንደሆን ካስቤ ዘላለማዊ የምንለው ነገር እኮ ይለ የምናየው ውበት፣ ሀብት በአይናችን ቀድሞ የሚገቡት ነገሮች ሁሉ ዘላለማዊነት የላቸውም። ጊዜያቸውን ጠብቀው ሁሉም ይጠፋሉ። እኔ የምፈልገው ሩስ፣ እኔ የምፈልገው እምነትሽ እውነት ብቻ እንዲሆን ነው። እምነቴማ እውነት ነው። ታዲያ ምንም ነገር ሊያስጨንቅሽ አይገባማ? ይገባማ። እንዳልኩሽ እኔ የሚሸሸው የአእምሮ ጎዶሎችን ነው። ኢየሩስሌ እያለቀሽ ነው። ኒንጃ ቆሺ እንዴት እንደሆንልሽ ነው ትፈልጊ? እኔ እንዴት ምትሆን ትመቸኛለ። ታዲያ ለምን ታለቅሻለሽ? ኒንጃ። ብስራት እቤ ውስጥ ብዙ ቋጠሮ አለ። ያንን ሁሉ መስዋዕትነት ስለገፈፈው ተደስቼ ይሆናል። ኢየሩስ አይኖችሽ በእንባ ረጦ ማየት ግን አልፈልግም። የደስታን እኮ ነው ምስራት ይሆንም። አይኖችሽም ምንም እንዲያደፈርሳቸው አልፈቅድም። ከአይኖችሽ የማንበው ብቸኝነት ያሳሳኛል። አንዳንዴ የውስጥሽን ውበት የአይኖችሽ መጥራት የገለጹ ይመስለኛል። ለእኔ ደግሞ ያ የሩቅ ዓለም ልሜ ነው። ምታለቅሽ ከሆነ ደግሞ የደፈረስና ያንን ዓለም እንዳላይ ያደርገኛል። ቆይ እሺ፣ ምስራት ግን ቤተሰቦች ማለት አሁንም ይህን ሀሳብ አልፋቅሽም ላልምንባት ያለችኝን አንድ ህቴ ላሳምናት እንደምችል ደጋግሜ ደጋግሜ አልነገርኩሽም። ይህ እኮ ስለምጨለቅ ነው ብስራት። አንዳንዴ ለእኔ ብለህ የምታደርጋችሁ ነገሮች ከአካባቢ እንዳያጋጩ እፈራለሁ። የልጃቸው ሚስት በብረት እየታገሰች የምትሄድ አካል እየሩዝ አምስ ውስጤ እየጠቆረ ነው። እሺ ምን ላድርግ? በኋላ እኮ እንዳትማረርብኝ ይፈራለሁ። አንድ ነገር ልንገርሽ፣ እኔ ከዚህ በኋላ ምናልባትም ትክክለኛ ኑሮ ኖርኩ የምለው አንቺ ከኔ ጋር ስትሆኚ ብቻ ነው። ሄሩስ አንቺ እኮ ለእኔ ህይወት፣ ያለ አንቺ እኮ ጨለማ ነው። ህይወት እያሉስ አትወጂኝም ማለት ነው? በፍጹም በፍጹም ታዳቆይ። ለምን የምልሽን አትሰሚም? ቃል የምትገባልኝ ከሆነ የውስጤን ጩኸቱ ሁሉ ታስታግሰዋለ። ምን አይነት ቃል መግባት ንገርኛ? በቃል ታገባኝ ውስነህ ከሆነ ሰርጋችን በውቁል የሚሆን አለበት። ለምን ሰርግ መደገስ እንጠላሽ አችልም? ብስራት፣ በሰርግ ቀን በተድላ ቀን ማንነቴን እንጠላ ሆን አለው። ግማሹ ከንፈሩን እየመጠጠ ሐዘኔታውን ሲገልጽልኝ፣ ግማሹ ለአንተ ሲያዝንልህ ሲያዝንብህ። ብስራት እንዴ ከዚህ በላይ ልቤን የማያደማው ምን ነገር ያለ ይመስልሃል? ካሽ ሄሩስ አንቺን ይህን ያህል የሚያስጨንቅሽ ከሆነ ለፍቅር ይስል የማልከፍለው መስዋዕትነት አይኖርም። እሺ ብስራት፣ እየ አሁን እሰማሃለሁ። ኦኬ ባሽን ጥረጊያ እስቲ ወዲሽ ያለው። እኔ ግን ቃል የለኝም። ብስራት፣ እንደ አሁኑ ጠበቅ አድርገህ ቀፈኝ። እሺ፣ እኔማ ቤት አንገትሽን እንደሰሞት ፈቅልኛለሽ ከዚህ በኋላ እኮ የእኔ የብቻ የምለው ነገር የለኝም። ሁሉም ነገር ያንተ ነው። ተመስገን። ቆስቲ ጸጉሮችሽን እንደዚህ ላድርጋቸው። ይህን መፊት ከልብ ይወድሻሉ። ለእኔ የህይወቴ ቁልፍ ነሽ። አመሰግናለሁ ብስራት። የራስሽ ለሆነ ነገርማ ምስጋና ማቅረብ የለብሽም።

ነው ደግሞ ይሄ ካታሎግ ነው። ለሰርግ የሚስማማኝ ነው አይነት ስፊት እየመረጥኩ ነው። አይ መስኪ፣ በጣም እኮ ችኩል ነሽ። ባለም ላይ ከራሴ በላይ ለምወደው ለታላቅ ወንድሜ ሰርግ ብቸኩል ቀርም አይልም። ያው እኔ እንደውም ልንገርሽ መስኪ፣ ሰርግም አለግስም አንተም አታደርገው እኔም አልሰማ። እውነቴን እኮ ነው የምልሽ። እንዴ እንግዲህ ጀመርሽ አንሽ ልታፈጭብኝ። በል እባክህ አታሳምመኝ መስኪ፣ ሙጭ እውነቴን እኮ ነው። መታመምሽን አልፈልገውም። የእኔ ፍላጎት በአግባቡ መነጋገርና መጣ መለማምጣት ነው። የምንነጋገር በሀሳብ መስማማትን። አንተ እኮ አንዳንዴ ጤነኛት መስለኝ። ከዚህ ሁሉ በኋላ የወቁልኝ ካርድ በትነ እንግዶችን መሸኘት አማረ። ከተቻለ ው ታሾፍ አለ መስኪሞች ከምሬ ነው። ምን ዛሬ ምን አጠጥቶን ይላኩ? ምንም አላጠጡኝ። በጤና መቼም እንዲ ያትልም። ቆይ ዘመድ አዝማድ፣ ጓደኞችን የወቁልኝ ብዬ መጠቃለል፣ ይህ ሁሉ ለምን? የብር እጦት አለብህ? እንዳለ ካንተ አልፈ ሰው ትረዳለህ ነው ወይ? ዘላለም አለምን ሰው ስትረዳ ኖረ ሰርግ መደገሳ ቃጥ ቆም፣ እስኪ የግድ ሰርግ ካልተደገሰ እና የጋብቻው ጉምኑ ላይ ነው፣ ፍቅርና ጽናቱ ላይ አይገባኝም። ይሄ ፍልስፍና እዛ ሰብስበን ለምታሰለጥናቸው መስከረም፣ ልክ ነው ሁ አልበዛም። እንዲያውንስ መስኪ አሁን እኮ አጠገቤ ሆነሽ ሀሳብ የምታካፊብኝ ሰዓት ነው። ሁሉን ነገር ወስነ ከጨረስክ በኋላ መስከረምን ትፍጠር ሁ ለመሆኑ እሷ ምን አለች። ኢየሩስ ነች። ኢየሩስ ነው ስሟ። እንዲያውም እሷ ናት መጀመሪያ ይሄን ሀሳብ ያፈለገች። ምን ታደርግ፣ አንተ እንደ ቧንቧ ጠመዘዘች። የተጠመዘዘ ሀሳብ ታቅፈ መጣ። እኔን ልታሳምነኝ ትሞክራለህ። መስኪ፣ አትሳሳቺ። እንዲያውም በጣም አርቆ አስተዋይ ስለሆነች ነው ይሄን ሀሳብ ያፈለገች። ታዲያ ለምን የኖቬል ተሸላሚ አድርገህ በእጩነት አታቀርባት? ለምን ልጅ ትሆኛለች፣ ትሆኛለሽ። ትልቅ ያደረከው ሀሳብ ሐሳብ እንኳ አየሁት፣ እንዲህም አድርጎ የለ ደግሞ ሴት ልጅ በቬሎ ታጅባ ወገን ዘመን ታጅባ ካላገባች ምኑ ላይ ነው ወጉ? ነው ወይስ የአስራ ስድስተኛ ክፍለ ዘመን ሴት ናት እሷ? አለቀቅ ለነገሩ፣ ማሰቢያን ስለተቆጣጠረችው አንተን ማሳመን ይከብዳል። አትሳሳጭ፣ ኳልኩሽ መስኪ። እኔ አስበው በራሴ ጭንቅላት ነው። የምናምንበት ሀሳብ ከአንዳችን ከፈለቀ ተስማምተን በጋራ እናጸድቋል። ደግሞ የኔ እንደዛ መጓጓት ነው የሚያቃጥ። አንቺ እኮ ምንም የምታጭው ነገር የለም እንደውም ይሄ ለይሉኝታ እየተባለ የሚደረግ ባህል እኛ ካላሻሻል ነው እኮ። ሁሉም ለሰዎች ትምህርት መሆን ስለምትፈልግ ነው ለራሳ አላውቅበት ያልከው። ቆይ የግድ ሰንጋ ተጥሎ በድንኳን ተጨናንቀው ከበሮው ካልተደለቀ ሰርግ ነው? እኔም ማቆ እንደዛ ነው፣ ዘመድ ጎረቤት ጓደኛ አጅቦ ኦኬ። ግን ይሄ ሁሉን ለምን መስክ ይሄ ሁሉን ለምን በጣም ያስፈልጋቸዋል ከምትያቸው ሰዎች የተወሰኑትን ጠርተሽ ለነሱ መጠነኛ ግብዣ አድርገን ሌሎቹን እወቁልኝ ብለሽ ማጠቃለል ይህን ያህል ተጨንቀሽ ተጠበሽ ነገሮችን አጨናንቀሽ ለምን? እኔማ ምን ቸገረኝ፣ ወስናችሁ የጨረሳችሁት ነገር አይደል? መስኪ መስኪ እስቲ ነገሮችን እንረጋ ብለሽ አስቤ ደግሞ፣ ከምንም በላይ እሷ እሷ ምን? ሰርቁ በዚህ መልኩ እንዲጠቃልን ነው የፈለገችው። ታዲያ ወስነ የጨረስከውን ጉዳይ እኔ ምን ልጨምር ነው። አስቢ ተደራደሪ። ይመተለች ደስታው እኮ የጋራችን ነው። ምንም ነገር አንቺ እንዲያስከፋብኝ አልፈልግም። ለዚህ ነው አማክራኝ ወሰንከው እባክሽ ደግሞ እርግጠኛ ነኝ በኋላ በምታዩ ነገር ሁሉ እንደምትደሰች። እኔማ ምንቸገረኝ ቸገረኝ እናንተ ከተስማማችሁ ነው። መስኪ ምን ቸገረኝ አያጠግበኝም። ደግሞ እኮ አስቀድመ ልጅቷን ብታስተዋውቅ ኖሮ መወያየት እንችል ነበር። እሱ እኮ ቀላል ነገር፣ አሁንም ቢሆን ላስተዋውቅሽ ይችላሉ። እንደውም ባለፉ የሆኑ ሰዎች በስርዓት ከሚያሰለጥናቸው ውስጥ አንዷን ሳያጭ አይቀርም ብለው አቃጥለኝ ከእነሱ ጋር እስከ ጸብ ደርሼ ነበር። ምን ማን ነው እንደዚ ያለሽ? አንተ ማታውቃቸው። እና ምን ምን አሉሽ ማጆሮ ሰጧቸው? የእኔ ወንድም አልለመደበትም ብዬ ወረድኩባቸው። ግን እኔ የምልሽ ያን ያህል ማለቴ እንዴት ዝም አሉሽ? ከሆነ የሚቀጥለውን ስለሚያውቁት ብስራት፣ ሙት አጠገቤ ባለው ነገር አንስቼ ብፈነክታችሁ ራሱ ደስተኛ ነው። ቢሆን ያን ያህል ያናደድሻል ማለት ነው። ምን አይነት ጥያቄ ነው? እኔ እንደውም ብሰማት ትቃጠላል አልነግርም ብዬ ነበር። እኔ እኔማ ለሰራተኞቼ ያለኝን ፍቅር ታውቂው የለ? ያ ሌላ ይሄ ሌላ ግን እኮ መስኪ፣ ብትቀርቢያቸው ማለት በጣም ጥሩ ሰው ናቸው እኮ። ምን ነው አንተ ለነሱ እንደዚህ ተቆረቆርክ? ስልሽ፣ እሺ አንቺ ለትዳር መመዘኛው ምንድን ነው ትያለሽ? እንዴ እንዴት አይነት ጥያቄ ነው? በቃ ቆንጆ፣ ሙያ ያላት፣ ፀባይ ያላት። ለምሳሌ ለምሳሌ ይሄ አንቺ የምትዩው ነገር ሁሉ ኖሯት ከአካሏ አንዱ ባይኖርስ? ስብዓት ለአብ ምን ነው ብስራት፣ ካልጠፋ ጫዋታ። ወይ ምን ይሰማሻል? እስቲ እውነቱን ንገረኝ። እብደት ለምን? ብስራት ሙት እብደት ለምን? መስኪ፣ እስቲ አንቺ ራስሽን በዛ ቦታ አስቀምጩ። አቶ ብስራት፣ ምን ነው ዛሬ ከመጣ ጀምሮ ጥሩ ነገር ካፋ አልወጣም። ኦ መስኪ፣ ሲሪየስ ሆኜ ነው። እንዴ አንተ፣ ምን ነው ዳርዳር አልክ? ሰዎቹ ያወሩት እውነታቸው ነው። አዎ ብልሽ ምንት ያለሽ? ቀልድህን ትታ እውነቱን ንገረኝ እውነቴን እኮ ነው መስኪ። ብስራት እኔ ይሄንን አላምንም። አመኝ። እንዴት አድርጌ ብነግርሽ የውስጤ እንደሚገባሽ ግን አላውቅም። ታሾፋለህ እንዳልል አልለመደብህም። ልክ ነሽ። ለማሾፍ ጊዜውም መድሉም የለም። ምንድን ነው የምታወራልኝ? ይኸውልሽ፣ እንደውም ዛሬ ሁሉንም ነገር እነግርሻለሁ። እ ለሚስትነት ያጨዋት ሰብስቤ ከማሰለጥናቸው ውስጥ አንዷል የእኛ ጻድቅ እ ግን እኔ እዚህ ቤት ተቀምጬ የሁሉ እንደማይሆነ እኮ ለምን? ጉድ ጉድ ጉድ! አሀ፣ አሁን ሁሉም ነገር ተገልጾልኛል። ጻድቁ ጸዳቀሺ። እኔ ግን ስሳቀቅ አልኖርም። ቤቱን ለቅቄ ልሄዳለሁ። ከዛ በኋላ አይደለም ማግባት፣ ስልጠናውን እዚህ ቤት ማድረግ ትችላለች። ላስረዳሽ። ምንም የምታስረዳኝ አይኖርም። ው መስከረም እንዴ፣ መስኪ ከሰቀስኩሽ ሳደርሶ ነው እንዴ፣ መጣሽ? አይ ዛሬ አሰልጣኛችን ስለሌለሽ ቶሎ ነው የመጣሁ። ምን እየሰራሽ ነበር? ቆንጆ ምሳ ዛሬ እኔ ነኝ የማበላሽ። ምን አይኖችሽ በጣም ቀልተዋል። እንቅልፍ አልጠገብሽም መሰለኝ። በዚያ ላይ ከነገ አንድ ሲጋራ እንኳን አላጨስኩም ይሄ እንደ ዘበት የጀመርሽው ነገር ግን ሳምባሽን ከጥቅም ውጭ እንዳያደርገው ፈራለሁ። ባክሽ መንፈስሽ ጤነኛ ከሆነ ሁሉም ነገር ይስተካከላል። ስር ከሰደድሽ በኋላ ቆየሽ እንዴ ከመጣሽ? አው ትንሽ ቆይቻለሁ። ለነገሩ ከዛ እንደወጣው ቀጥታ ቤት አልመጣሁ፣ ምስራት ጋር ሂጄ ከሱ ጋር ትንሽ ቆይቼ ነው የመጣሁት። ደህና ነው? አዎ። እዚህ መንገድ ያው ድረስ ሸኝቶ ነው የተመለሰው። ቤቱን ያውቀዋል እንዴ? በመልከታው ታውቂያለሽ። ራስ ምታቱ አለቀቀኝ። አሙሽ ነበር እንዴ? እጥ በቃ አሁን የግድ ክኒን መውሰድ ሊኖርብን ነው ማለት ነው። ቡና አስተጠጪበት ይሻልሻል። ቆንጆ ቡና ፈላልሻለሁ ነው እህት። ምን ሰራተኛ ምን እንደምሰራ አላውቅም ብቅም አላለች ወደዚህ። ወይተኛ በእንቅልፍ እንዲወጣልሽ እስቲ። ሱን ትራስ አቀብኝ። ከሰዓት አንድ ቀጠሮ ስላለኝ የግዴታ መታደስ ያስፈልገኛል። ምን ነው ፊትሽ ነው፣ ዞር ሽብኝ። ምን ላድርግ የማልቀበለው የህይወት እውነት አጋ ስደርስ ይመረኛል። ከህይወትሽ ውስጥ እኮ አሜን ብለሽ የምትቀበየው እውነት ጥቂቱን ብቻ ነው። ዛሬ ከሰዓት ደግሞ አሞራ ለመሆን ክንፍ ብቻ የቀረው ልጅ አውጥቻለሁ። ያሴ በቀደሙ ይሳቅ። እሱማ ከቀኑ ጋለፈ። በአራት እግሩ ሲሄድ ማየት ብቻ ነበር የቀረኝ። የዛሬው ደግሞ ድሮ የምሰራበት መስሪያ ቤት ኮንትራት ሰራተኛ ነበር። መሰለኛው የእምነት ጥመኛ ነው። የማምናት ሴት አጣው። የምቀርባቸው ሴቶች ሁሉ ከገንዘብ በቀር ለእኔ ፋይዳ የላቸውም ነው የሚለው። ዝምበይ! ከኔ እምነትን እስኪበቃው በቃው ድረስ ይዘርፋል። ኡፍ አሁንስ እንዴት ይታክታል። ምኑ የማየው የድብብቆሽ ኑሮ ግን ረቂ፣ ከዚህ በኋላ እንኳን ለምን አይበቃሽም? አየሩ ገና ነሽ ይለኛል ውስጤ? ገና ብዙ ማደን ማሰቃይት ይለኛል ውትወታው። ያስቀምጠኝ መስልሽ? እሺ ቆይ፣ እስከዛሬ እንደዚህ እያልሽ ስንት አመቶችን አስቆጠርሽ? ቆይ ዛሬም ነገም እንዴ ማታም እሺ መቼ ነው እፋይ ብለሽ የሰከነ ህይወትን የምትመር እንዴ ቆይ ለኔ አታዝኝልኝም እንዴ አየሽ እየሩ አንዳንዴ የደፈረሰ ነገር ለመጥራት ብዙ ጊዜ ይወስድበታል። ግን ረቂ አንቺ ኮ በዛ አሁን አሁንማ ትክክለኛ አንቺ ነትሽን እያጣሁት ነው ያን ያል ተለወጥኩብሽ የኑሮሽ ባህሪ ሳትቶጂ በግድም ቢሆን መለወጡ ይቀራል የምሰል ኑሮሽ ትክክለኛ አንቺ ነትሽን በጣም ያደበዘዘው ይመስለኛል እስቲ አስቢው ረቂ እስከ ዛሬ እስኪ በቃሽ። በምትፈልጊው መንገድ ኖርሽ። ባሳለፍሹ ጎዳና ቆይ ምን አተረፍሽ? እርካታ? እርግጠኛ ነሽ? በጣም የበቀል ህይወት የሚሰጠው እርካታ ባፍንጫ ይወጣ። ከማን የሩስ ያን ያህል አትጥዩ። እንዲያም አንድ ሴት በራሷ ለራሷ በለብዙ ነገር ብቁ መሆኗን የምታሳይበት መንገድ ስለሆነ ልትጠያ አይገባም። ግን ማወቅ ያለብሽ ኮረቂ ወደዚህ ምድር የመጣሹ አንድ የመኖር እድል ብቻ እኮ ይዘሽ ነው። ከግማሹ በላይ ደግሞ በበቀል ታጥረሽ አሳለፍሹ። እሺ እስከ መቼ የተፈጥሮውን ህግ መጋፋት እንደማትችይ ደሞ አስቢ። ረቂ ሰላም የለኝም ሊኖረኝም ደግሞ አይችልም። ደግሞ አንቺ በዚህ ጎዳና መሄድሽን ካላቁምሽ መቼም ቢሆን ህሊናዊ አርፎ አይተኛም። መቼም ረቂቅ የሩሲ ያን ያል እንድትጨነቂብኝ አልፈልግም። መች ለመደሰት ተፈጠርኩ ብለሽ ነው? የኔ እግር ተሰብሮ ብቻ ቢሆን ቅጣቱ የሚያበቃው ምን ያህል ደስ ባለኝ መጠገን ያልቻለው መንፈስ ይገላሩስ ያለፈን ነገር እያነሳሽ እንድታዝኝ አልፈልግም። የእናቴና የእህቴ ፍቅር ራሴን መስዋዕት እንዳደርግ ግድ አለኝ። በቃ አለቀ። አየሽ፣ የዛኔ አንቺ ልጅ ነሽ፣ ምንም አታውቂም ነበር። የዛች ምስኪን እናቴን እልፈት በዙሪያ እያንዣበበ ሞቷን ሲያቀርብ ሌላ ምሬትን አብሮ ወለድ ሴተኛ አዳሪዎችን አድኖ ከርሞ በሳምንቱ ይመጣና እሱንም እንደ አባት አባት ልበለው። አብሶ ያቺ ሙሉ ህይወታችንን የለወጠች የመጨረሻ ምሽት ጨለማ ባየሁ ቁጥር በቁሜ ታባንነኛለች፣ ውስጤን ፍርሀት ይቆረጣጥመዋል።

የጨለመው ሲያስፈራ፣ ዝናቡ እንዴት ያለ ነው! ቀስቀስ በይ ተሻገሪ። ቀስ በይ፣ መኪናውን አላየሽም እንዴ? ወደ ዳር ሁኝ እንጂ ያስቀያሚ ምሽት ነው ዛሬን እንድጸንስ ያደረገኝ። እስቲ እግዚአብሔርን አናማረው። እኔ እንኳን አለሁ አይደልቁስ ለእኛ ይህን የተሰበረ እግሬን ይዤ ባህ በሐዘን የታጠረ ልቤን ይዤ የምኖረው። ልክ ነሽ እየሩስ፣ መሆንም ያለበት ያ ነው። አንቺ ታዲያ መችተውሹ ረቂ ጥኖት ያለፈው ጠባሳ ኩን የሚጎተጉትኝ እየሩስ ረቂ ከህመሜ በላይ ህመም ሆኖ የሚሰማኝ ምን እንደሆነ ታውቂያለሽ? የአሁኑ የአንቺ ኑሮ አየሽ፣ የሩ አንዳንዴ ከሰውነታቸው ጀርባ የተደበቀ አውሬነት ያለ ይመስለኛል። በጎን ለማየት ስላልታደልን ይሆናል እንጂ አረ ስንት አይነት አለመሰለሽ። እኔ እንኳን ከጥንት ስረ መሰረትም ጥሩነታቸውን ለማየት አልታደልኩም። ያኔ እናታችንን ሞት ከነጠቀም በኋላ ኑሮን ለመጋፋት በየሰው ቤት ደፋ ቀና ስል ማንነታቸውን አብጠርጥሬ አይቸዋለሁ። ክብሬ ሜዳ ላይ አጥቼ እንዴት ብዬ ቀናነት ውስጤ ይፈጠር? የልጅነት ቅርሴ ምሬትን ሲመግበኝ፣ የወጣትነት ገጠመኝ አውሪነታቸውን ሲያስታቅፈኝ፣ በምን በኩል ስለነሱ መልካም ላስብ? እውነት ስትደበዝዝብኝ፣ ኑሮው እንቆቅልሽ ቢሆንብኝ፣ እውነት በሌለበት የእውነት ጥመኛ አልሆንም ብዬ ራሴን ለወጥኳ። ምን ላድርግ? ረቂ ውስጥ ሽን እኮ ከማንም በላይ እረደዋለሁ ግን ሊበቃሽ ይገባል ነው እኮ የምለው። በምትፈልጊው መልኩ ሴትነትሽን ተጠቅመሽ ስቃያቸውን አጣጥመሻል። ደግሞ እኮ ማወቅ ያለብሽ ነገር እድሜሽ እየጨመረ በመጣ ቁጥር፣ እንዴ፣ ይሄ እንደ መሳሪያ የምትጠቀሚበት ውበትሽም አብሮሽ እያጣሹ እኮን የምትመጩ። ይህን አጥቼው መሰለሽ? ግን በቃ። በእርግጥ በእያንዳንዳችን ጭንቅላት ውስጥ የሚያልፉ ተራ የሚመስሉ ነገሮች እኛነታችን ሙሉ በሙሉ የመቀየር ስልጣን እንዳላቸው አምናለሁ። ግን ደግሞ ከማን እየሩስ አሁን አንድ ሲጋራ ባጭስ ቅሪልሻል? አዎ በጣም ቅር ይለኛል። ረቂቅ ይሄን እኮ ነው የምልሽ። በትክክለኛነት ሙሉ ሙሉ ለሙሉ አንቺነትሽ ለውጠሽዋል። አሁን እኮ ደስተኛ ነኝ። እየሩ ከምታሾፊባቸው ወንዶች በተለየ መልኩ አውቅሻለሁ። ረቂ መኖረኝ አንቺ ነው ትይኝ? የለም ባለልሽም የምታውቂ ይመስለኛል። እኔ ደስተኛ እንድሆንልሽ ትፈልጋለሽ? ይሄ ምን አይነት ጥያቄ ነው? ለአንቺ እንደገና ውስጤን ሀብዬ ማስቆጠር አለብኝ። እንግዲያውስ በምንም መንገድ አንቺ ይህንን ህይወት አቁመሽ አዲስ ህይወት ካልጀመርሽ አልደሰትም። ቴቆይ ለበደላቸው ዋጋ ማግኘት የለባቸውም ነው የምትይው? ከሚበቃቸው በላይ ከፍለሻቸዋል እኮ። እሺ፣ እንዴት እንደሆነ የምትፈልጊው? እውነተኛ ኑሮን እንድትኖሪ፣ እውነተኛ ሳቅን እንድትስቂ፣ በቃ አረቂ፣ አንቺም እንደ ጓደኞችሽ በቀልን ትተሽ ወግ ማዕረግ ስታይ እንዴ ለእኔ እኮ ከዚህ በላይ ምን አይነት አለም አለ? እባክሽ በይኝ፣ የእናትን ፍቅር ደብለሽ የሰጠሽኝ በምድር ላይ ያለሽኝ የእኔ ማረፊያ አንቺ። አንቺ ደግሞ በእኔ ህመም ሌላ ታማሚ። እንዴ እንደዚህ ከሆንሽ ታዲያ ቆይ እንዴት ጤንነት ይሰማኛል? ከማን የሩስ ያን ያህል ያስጨንቅሻል ብዬ አስቤ የማላውቅም ነበር እኔ ከዚህ በኋላ ከተለወጥሽ እንደገና የተወለድኩ ያህል ይሰማኛል። እየሩ ከማንም በላይ የምታውቅኝ አንቺ ነሽ። ራሴ መስዋዕት እንዳደርግ የገፋፋኝም ለአንቺ ያለኝ ፍቅር ነው። የመስዋዕትነት ህይወቴ ላንቺ ደስታ የማይለግስ ከሆነ ደግሞ የገደልኩትን እኔነቴን መቀስቀስ አያቅተኝም። አቤቱ አምላኬ ምን እከፍልሃለሁ? በቃ ዛሬ ነቤቱ እሺ ቃሌን አከብራለሁ።